የብርሃን ዓምድ ተተክሏል፣ ክፋትና ሴራ ይነቀላል። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን፣ የዛሪስታ ላብ ቤተሰቦች፣ በመላው ዓለም የምትገኙ እህት ወንድሞች በሙሉ በልዑል እግዚአብሔር ስም እንደምሰነበታችሁ እንዴት ናቸው? ሁሉ መልካም ስራ፣ ኑሮ፣ ጤና ባላችሁበት ሁሉ መልካም ነው። እግዚአብሔር አምላክ ሁላችን ጋር ይሁን። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋሕዶ ለባህሪ እግዚአብሔር ይጠብቅልን። በተለያየው ዓለም ያለውን ሁከት እግዚአብሔር በምሕረቱ በቸርነቱ ተመልክቶ ክፎቹን አስታግሶ አጥፍቶ ደጋጎቹን ደግሞ ለሰላማዊ ጊዜ ያድርሰን፣ ያድርሳችሁ፣ ያድርስልን። ዛሬ የብርሃን ዓምድ ተተክሏል፣ ክፋትና ሴራ ይነቀላል በሚል ርዕስ መጥቻለሁ። እግዚአብሔር ለአማጺ እና ለከፉ ህዝብ ህዝቡን የሚመጥን መሪ ይሰጠዋል። እኛ በዘመናችን አመፀኞች ስለሆን ለእግዚአብሔር አልገዛም እንቢ፣ አልታዘዝም ብለን ስላመጽን ለኛ ግብር የሚመጥን ጦረኛ በአደባባይ ሸንግሎ በጉባኤ አታሎ በተግባርና በገቢር ደግሞ የሚፈልገውን ክፋትና ሴራ የሚያሳይ የሚገልጽ መሪ ሰጦናል። መሪው ብቻ አይደለም ጋሻ ጃግሬዎቹም እንደዛው ናቸው። ነገር ግን ይሄ ጨለማ ጊዜው እያጠረ ነው። መዓቱም እየገሰገሰ ነው። እስከ ዛሬ መዓት አይተናል፣ ክፋት አይተናል፣ ጦርነት አይተናል ልንል እንችል ይሆናል። ግን እስከ ዛሬ ያየነው ተረት ተረት ለወሬ የሚመች ነበር። ከእንግዲህ ግን አጭር ነው። እንደ እስካሆኑ አይንዛዛም፣ አይጎተትም እንጂ የምንሰማውም የምናየው ነገርም ለተረትም ማይመች ለማውራትም የሚዳዳ ከባድ ነው የሚሆነው እና እግዚአብሔር በምሕረቱና በቸርነቱ ጠብቆ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን ቸርነቱ ሳይለየን ምሕረቱና ጥበቃው ከኛ ጋራ ሆኖ ይህንን ክፉ ዘመን እንድናልፍ ማህተም የሚቀባውን ቅዱስ መንፈስ ይላክልን። ለሐዋርያት የረቀቀውን የሚያጎላ የራቀውን የሚያቀርብ የተበተነውን የሚሰበስብ የተሰወረውን የሚገልጽ ቅዱስ መንፈስን በአስረኛው ቀን ልኮላቸው ፍርሃት፣ ስጋዊ ሁከት ያሸንፋቸው የነበሩት ከዛ በኋላ ፍጹማን ሆነዋል። የስጋ መጎተት የስጋ መጎተት ከነሱ ርቆላቸው ፍጹማን ሆነው እግዚአብሔርን በቅዱስ መንፈስ ተመልተው ፍጹም በሆነ ተልኮ አገልግለውታል። ስራቸውም እስካሁን አለ። እናም ያን ያጸናቸው ያነጻቸው ቅዱስ መንፈስ በእሳት ማምሳል ከሰማይ የተላከ ነበር። ዛሬም ቢሆን ከሰማዩ መዓት ከምድሩ መቅሰፍት የሚድኑት ከታሰበውም ካልታሰበውም ከሚያውቁትም ከማያውቁትም መቅሰፍት ለመዳን የእግዚአብሔር ምርጫ የተሰጣቸውና እግዚአብሔር የመረጣቸው የዋሆች ደጋጎች ሃይማኖታቸው ከምግባራቸው ጋር የተስማማላቸው የተተከለው የብርሃን ዓምድ ያበራላቸዋል። የተተከለው የብርሃን ዓምድ ክፋትና ሴራን ሲነቅል የዋሆችና ደጋጎችን ይጠብቃል፣ ይመራል። ያ ዓምድ ታዳ ከሰማይ እስከ መሬት ድረስ ቀጥ ብሎ የተተከለ ማለት ክርስቲያን የሆኑ ምግባራቸው የቀና ሃይማኖታቸው የጸና ጸሎታቸው፣ ልመናቸው፣ መባቸው፣ ስጦታቸው ቀጥታ ከአምላክ ፊት የሚደርስላቸው እንባ ጸሎታቸው፣ በእውነት ያለ ሐሰት ከልባቸው ለሆነ ለሚያምኑት ለነሱ የብርሃን ዓምድ ተተክሏል። ታዳ ይሄ የብርሃን ዓምድ የሚያድነው ከኛ ጋራ ተሰብሰቡ፣ መታወቂያ እንስጣችሁ፣ በዚህ ተደራጁ፣ በዚህ ውጡ በዚህ ግቡ ከዚህ እንደዚህ ካላደረጋችሁ በዚህ መንገድ ካልሄዳችሁ አትተርፉም እያሉ ለሚሰብኩትና በዚህም ማህበር ተደራጅተው መታወቂያ ለተቀበሉት ለሚያቀብሉትም አይደለም። ሃይማኖታቸው ከምግባራቸው ጋር ለተስማማላቸው ያለመጠራጠር መልካሙንና በጎውን ነገር ለሚያደርጉት የውሃዎች እውነት በመናገር ለተገፉት ጾታቸውን ለታፈኑት፣ ጽድቃቸውን ለተቀሙት፣ እውነት እየተናገሩ በሐሰት ለተገፉት፣ በሐሰተኞች ሴራና ተንኮል ስደተኛ ለሆኑት፣ በኑሯቸው በቤታቸው በትዳራቸው አጋንንትን በሚወዱ በጨለማ ማዕበል ተነጠው ሰላምን በማይፈልጉ ሰዎች ሰላማቸው እየተበጠበጠባቸው ነገር ግን ተስፋ ሳይቆርጡ እግዚአብሔርን ተስፋ ላደረጉት ለነዚህ የብርሃኑ አምድ መጥቶላቸዋል። ለአስመሳዮችና ለቅቤ ጠባሾቹ ደግሞ የመዓት ጊዜ ነው። ምክንያቱም የተተከለው አምደ ብርሃን የእሳት አምድ ነው። ዝምቡን የማይረባውን ነገሩ ሁሉ ርር እያደረገ እንደ ጅማት እያኮማተረ ያጠፋል። ይህ የብርሃን አምድ ታዳ ክፋትን፣ ሴራን እየነቃቀለ ክፋትና ሴራ የሚያደርጉትንም ከጫፍ እስከ ቅርንጫፋቸው ከግንዱ በታች እስከ ስራቸው ድረስ ነው የሚነቅላቸው። ይህ የሚሆነው በኢትዮጵያ ብቻ አይደለም፣ በዓለም ሁሉ ይሆናል። ታዲያ ይሄ የብርሃን አምድ እሳት ነው፣ ይመራል፣ ያቃጥላል። አምነው ተስፋ ላደረጉት ተስፋቸውን እስኪያገኙ ድረስ ይጠብቃቸዋል፣ ይመራቸዋል። ክፎቹን ደግሞ መብረቅ እየሆነ ያቃጥላቸዋል ይሰነጥቃቸዋል። ክፉ የሚያደርጉትም እንደዚሁ በዚህ ሰዓት ይጠፋሉ። መልካም የሚያደርጉት ግን ይጠበቃሉ። ይሄ የብርሃን ዓምድ መልካም የሚሰሩትን በሙሉ ያውቃቸዋል። የተላከው ከእግዚአብሔር ነው። እናም ተደራጅተናል ተናል እንደዚህ ነን እያሉ ባፋቸው ጸድቀው በልባቸው የኮበለሉትንም ያውቃል። እንደ ምድራዊ ሐሳብ አይደለም። ይሄ ጽድቅ ብቃት የሚጠይቅ ነው። እኔ ለዚህ እበቃለሁ ማለትም ለዛ አያበቃም። ለዚያ እንድንበቃ ያለመጠራጠር መልካሙን በማድረግ እና በጎም በመስራት በማንባትና በማልቀስ ወደ እግዚአብሔር ከተጠጋን እግዚአብሔር አምላክ ከሰማዩ መዓት ከምድሩ መቅሰፍት ይሰውረናል። በአምደ ብርሃኑም ይመራናል። በጨለመው እንድናልፍ ይረዳናል። የጠበበውን መንገድ ያሰፋልናል። የተቅበዘበዝንበት ጊዜ ሲኖር ያጽናናናል። በዚህ መካከሉ ሁሉ ጸንቶ እግዚአብሔርን ተስፋ አድርጎ ሁከት ስጋዊ ሳይነጠው ሳይነጠንጠው ሳይታወቅ የአባቶቻችን አምላክ እግዚአብሔርን ተስፋ አድርጎ እመብርሃንን እየተማጸነ የሚችለውን የሚገባውን በአቅሙ ያለምንታውየ እያደረገ ለሚጓዝ ሁሉ ይህ ይሰጠዋል። ከዚህ ጋር ግን ማስተዋል ያለባችሁት ወንድሞቼ፣ እናት አባቶቼ እግዚአብሔር በቸርነቱ እንዲያደርግልን፣ በምሕረቱ እንዲጎበኘን በትህትና እግዚአብሔርን መጠየቅ አለብን እንጂ ይህን እያደረግኩ ነው፣ ይሄ ይገባናል ብለን እንደ ስጋዊ ፍልስፍና ፖለቲካ በምናደርገው ትርፋት ሁሉ ራሳችንን በመኮፈስ ጸጋችንን እንዳናጣት መጠንቀቅ መቻል አለባችሁ። በትዕቢት ያደረጉትን ነገር ለውዳሴ ከሚናገሩ ሰዎች ይልቅ ያደረጉት ነገር እንዳይታወቅባቸው በትህትና መልካም የሚሰሩ ክርስቲያኖች ብፁዓን ናቸው ብፁዓንም ይባላሉ። ከንቱ ውዳሴ ማለት ለስጋ የሚመች ለዲያብሎስ ደግሞ ባህር ውስጥ የተጣለ መረብ ማለት ነው። ስጋን ያታልለዋል። በመቃጥን ውስጥ እንዳለ ስጋ ያ ስጋ ማለት ምንድነው? በመቃጥን ውስጥ ያለው ስጋ ዲያብሎስ ነው፣ የሚንቀሳቀሰው ደግሞ አሳው ነው። ያ ደግሞ ሳው ነው። ስለዚህ በታሪዎ በውዳሴ የሞታችንን መታነቂያ ክብራችን የምናጣበት መንገድ ውስጥ መግባት የለብንም። ለምን አባቶቻችን ዲያብሎስን የረቱት ክብር ያገኙት ጸጋን የተሸለሙት ከሰማይ አክሊል የወረደላቸው እነሱ ከሰማይ አክሊል የወረደላቸውን ቅዱሳን በሙሉ ስንመለከታቸው በክብራቸው በማዕርጋቸው ስንሄድ ሁሉም ዲያብሎስን ድል የነሱት የለፉበትን ነገር ሳይቀሙ የቀሩት በትሕትናቸው ለዚህም ማሳያ ክርስቶስ በዘመነ ስጋዊው ሲያስተምረን ትሕትናን ነው። ዝቅ ብሎ የሐዋርያትን እግር ያጠበው ዝቅ ብሎ በትህትና እግዚአብሔርን የሚጠይቅ ሰው ዝቅ ብሎ ታናሹንም ታላቁንም በፍቅርና በትህትና የሚታዘዝ ሰው የሚያገኘው ሞገስ፣ የሚያገኘው ጸጋ፣ የሚያገኘው ጽድቅ፣ የሚያገኘው በረከት በልብ የሚታሰብ በቃል የሚነገር አይደለም፣ ፍጹም ነው። ያንን ለመስጠት አምላክ ብቻ ነው የሚያውቀው። በትትና እሺ የሚሉ ሁሉ በዚህ የጨለማ ጊዜ ከጨለመው ያልፋል፣ ያለ መጠራጠር ያለ ተስፋ መቁረጥ መልካም የሚሰራ ሁሉ በሙሉ ማለት ነው። ነገር ግን ዲያብሎስ ክፉ ስለሆነ ክፋቱም ረቂቅ ስለሆነ የክፋት ስራ ልምድም ስላለው ለሺህ ዓመት በሺህ ዓመት የሚቆጠር የክፋት ሴራን እሱ የማያውቀውን በክፋት የሚበልጡት እሱ አድሮባቸው በሰውኛ አእምሮ ደግሞ ክፋታቸው ረቆ አንደኛውን የጠፋ ጊዜን ያለፈ ጊዜን በሰባ ጥቃት በሰባ ሰዶም በሰባ ባቢሎን የነበሩ ከሰማይ እሳት እንዲወርድ ማአት እንዲዘንብ ያደረገውን ኃጢአት የተሰራውን ስራ ሁሉ እሱ ያውቀዋል። ይህን ያክል የስራ ልምድ አለው። በሀገራችንም በሌላኛው ዓለምም ስራ ሲቀጠር የስራ ልምድ አለ የሚባለው ከዚህ የተወሰደ ነው። በቤተ ክርስቲያን ግን ንስሐ ለመግባት የስራ ልምድ አይጠየቅም። በጎ ለማድረግ የስራ ልምድ አይጠየቅም። ትምህርት ለማስተማርም የስራ ልምድ አይጠየቅም። ትምህርት ለማስተማር ብቻ ሲሆን በኦርቶዶክሳዊ ተዋህዶ ሃይማኖት ጥያቄ አለ። ሃይማኖቱ የጠራ የሚናገረው ቃል ሕጸጽ የሌለበት እንዲሆን ይመረመር፣ ይነገር ነበር። ዛሬ ግን ወንበዴው በዛና ከቅድስት ቤተ ክርስቲያን መድረክ ላይ ቁመው ቴዎሎጂ በሚባል ትምህርት ውስጥ ጥንተ አብሶ እመቤታችን አለባት በሚል ከጉባኤ ቤት ያልወጡ ቁጭ ብለው የኢትዮጵያ ኦርቶዶክሳዊት ተዋህዶን ቤተክርስቲያን በኢትዮጵያ ኦርቶዶክሳዊት ተዋህዶ ሊቃውንት የተተረጎመውን ትምህርት ያልተማሩ በማርቲን ሉተር ልጆች እና ከተለያየ አውሮፓ በሚመጡ ፕሮፌሰር በሚባሉ ሰዎች እመቤታችን ጥንተት አብሶ አለባት እያለ በውስጡ እያግመተመተ ይዞ በሚሰለጥን ተማሪ ያንንም ሳይመረምሩ፣ ሳይረዱ፣ ሳያስረዱ ጳጳስ ያደርጉታል። ድስት ደፍቶ መድረክ ላይ ቁሞ ስለ ዘረኝነት ያወራል። ስልጣን ካላገኘሁ ብሎ የፖለቲካ ፓርቲ ያድርጓታል ቤተክርስቲያኗን። ለዚህ ነው የብርሃኑ አምድ የተተከለው። ይህ አምድ የጸና አምድ ነው። በጨለመው መካከል ያበራል። በእውነት ለሚሄዱት ለሚጓዙት ይህንን እውነተኛ የብርሃን ዓምድም ያሰጡን ድምፃ አራዊቱን ግርማ ሌሊቱን ታግሰው በበረሃ የወደቁ የእናቴ አባቶቻችን ጸሎት ያለ ደሞዝ ቤተክርስቲያንን የሚያገለግሉት ካህናት መስዋዕት ዕጣን ዘቢብ ከተሟላላቸው ደስ ብለው ደስ ብሏቸው የሚቀድሱ ካህናት መስዋዕት፣ ስልጣናቸው ፍጽምት የሆኑት ካህናት በበረሃ ያሉ በገዳም ያሉ አባቶቻችን ጸሎት ይህንን አምደ ብርሃን አሰጥቶናል። በጣም ነው ያዘንኩት፣ ሰሞኑን በጣም ለተራቡ አባቶች እያሰባሰባችሁ በተለያየ ቦታ ከበረከቱም የተሳተፋችሁልኝ እህት ወንድሞች አላችሁ። እቀጥላለሁ መልእክት ላስተላልፍላችሁ ብዬ ነው። እግዚአብሔር የተመሰገነ ይሁን አንድ መኪና እህል ገዝተን ልከናል። መብራን ከሁላችን ጋራ ትሁን ያለውን መልስ ደግሞ የማሳውቃችሁ ይሆናል ማለት ነው። ሌላው ደግሞ አሁን በጣም እጣን አንድ ኪሎ ጣን አንድ ሺ አንድ መቶ ብር ገብቷል። አንድ ኪሎ ጣን ማለት ነው። አንድ ኪሎ ጣን አንድ ሺ አንድ መቶ ብር ገብቷል። እንደዚህ ተወዷ አይቻል ቀምን በዚህም የከፋ ዘመን በዚህም እንደዚህ በሆነበት ዘመን እንኳን እጣን የሚቸገሩት ካህናት እኮ ታች ናቸው። እጣን የሚቸገሩት ገዳማት እኮ እዚህ አይደሉም እኮ። እዚህማ ልብሰ ተክኖ በዝቶ ከዲዛይን ዲዛይን ተመርጦ ከኳሊቲ ኳሊቲ ተመርጦ ዘቢቡም እጣኑም በገፍ ይመጣል። ለችግራቸው ገዳማትና አድባራት ወደ ገጠር ላሉት ክርስቲያኑ ለሚቸገርበት፣ ካህናት ለሚቸግራቸው አካባቢ እናከፋፍል የሚለው የቤተ ክርስቲያን ስራ ተጥሶ ሱቅ ተከፍቶ ለነጋዴ ይሸጣል። ይሄ ክህደት ነው፣ ምንፍቅና ሁላ ነው። በእውነት ነው የምላችሁ። ስለዚህ ለወር አይደለም፣ አሁ በቃ በምትችሉት እናንተ የመልእክት የደረሳችሁ መዳረስ ስላለበት ቦታ የበረከት ስራው እንዲዳረስ አድርጉ በቃ። እነሱ በጎጥ በጉቦ አይደለም የተቀጠሩ ሲጀመር በጉቦ የተቀጠረ ስልጣነ ክህነት የተያዘ ነው እ መጻፍ መጽሐፈ ዲዲስ ቅሊያ መመልከት ትችላላችሁ። መጽሐፈ ሊቃውንት ማየት ትችላላችሁ። ቀጣሪውም ተቀጣሪውም ስልጣኑ ይያዝበታል። እንደውም ይሄ ሲኖዶሱ ተወግዟል ብላችሁ በማይገባችሁ የመንፈስ ቅዱስ ስራ ውስጥ ገብታችሁ ከምትሉ እዚህ ጋር ትኩረት አድርጎ አድርጉ የሚቻለውና በደንብ ማስረጃ ያለው መንፈስ ቅዱስን ማንም ማውገዝ ስለማይችል ሲኖዶሱ ላይ ያለው ነገር ተውት። በዚህ ውስጥም ፍጹማን የሆኑ ሊቃውንት ስላሉ ነው ቤተክርስቲያን እስካሁንም ያለችው። መድረክ ላይ ሲወጡ ማይክ እየተቀሙ በአደባባይ ላይ ትዕይንት ሰዓት ግን ሲቀመጡ እውነቱን የሚናገሩ አባቶች አሉ፣ አይተናል። ግልን ሰማቸው አልቻልንም፣ ደሞም ለይተን አናውቃቸውም ከተወሰኑት በስተቀረ የምናውቃቸው ሚዲያው የሚያራገባቸውን ነው። ብዙ ጊዜ በዚህ መካከሉ ነው ደሞ እግዚአብሔር በምክንያት ስለሆነ ሊያስተምር የሚወደው እየመረጣችሁ ተማሩ እና አንድ ኪሎ በጣም አንድ ሺህ አንድ መቶ ብር ሆኗል። ስለዚህ የሚቻላችሁን ሄዳለው። አሁንም ወደ ላሊበላ ጉዞ እያደረኩ የሆነ ቦታ ሁኜ ነው ዛሬ ድምፅ ሪከርድ አድርግላችሁ ማለት ነው። ስለዚህ እንዲዳረስ የምትፈልጉት ወንድሞች ካላችሁ በዚሁም እቆያለው ላለው አድራለሁ እና የሚቻላችሁን አድርጉ ከዛሬ ጀምራችሁ መላክ ትችላላችሁ። እስከ ዛሬ አካውንት ያላችሁ በሱ አስገቡልኝ። ከሌላችሁ ደግሞ የፊት ለፊት የምታዩት 1000255565188 ኢትዮጵያ ንግድ ባንክ፣ 86899027 ደግሞ የአቢሲኒያ ንግድ ባንክ ነው ማለት ነው። ስም ያዕቆብ ዘዕል በረድ ፈጠነ። ስልክ ብዙ ጊዜ ላይሰራ ይችላል። ስለዚህ ዋትስአፕ ላይ ቴሌግራም ላይ መልእክት አስቀምጡልኝ፣ ማየት እችላለሁ። እንዳየሁት በምችለው እሞክርላችኋለሁ፣ እመልስላችኋለሁ ማለት ነው። ለመመለስ ያቅሜን ሁሉ አድርጋለሁ። ብዙም ግን ኢንተርኔት ያስቸግራል። ስለዚህ የብርሃን ዓምድ ተተክሏል፣ ክፋትና ሴራ ይነቀላል በሚል ርዕስ ለዛሬ ይህንን በመሰለ ትምህርት ተገናኝተናል። እግዚአብሔር አምላክ ደግሞ በሌላ በጎ በሆነ ነገር እንዲያገናኘን መልካም ፈቃዱ ይሁንልን። ታዲያ ይሄ መልእክትና ቪዲዮ ለሚሆንላቸው አንድ ኪሎ ጣንም እንኳን መግዛት ለሚችሉ ልብሰ ተክኖም በተለይ ምግብ ራብ ራብ በጣም አለ ጎበስ በጣም ራብ አለ። እውነቴን ነው የምላቸው፣ አሁን ላይ በጣም ራብ እየተከሰተ ነውና እየተራቡ ነውና በተለይ ለምግብ ማድረስ የምትችሉትን የሚሆንላችሁን ብትሳተፉ ደስ ይለኛል እህት ወንድሞቼ ለታሪው ለከንቱ ውዳሴ ሳይሆን ክብር ለምታገኙበት እግዚአብሔርን አምናችሁ በጸሎት እንዲያስቧችሁ፣ እናቶችም አባቶችም ገጠር ላሉ ካህናትም ልብሰ ተከኖ ጣንድ ዘቢብ ስንገዛ አብረን ስማችሁን ነው የምንሰጠው። ያንን ሰጥቼ ነው መመለስን የዝም ብዬ ድርሻ አልመለስም። እነሱም በእንባ ነው ተቀብለው ኪዳን ሲያደርሱ ሰዓታት ሲቆሙ በቅዳሴው ሳይቀር በጸሎት ነው የሚያስቧችሁ። እናንተ ደግሞ ይህንን የሚቻላችሁን መልካም ነገር በምታደርጉበት ጊዜ በልባችሁ ያለውን ጭንቀት፣ ሐሳብ፣ ትካዜ ልታወሩት የቸገራችሁን እንትን ነገር ለእግዚአብሔር ነግራችሁ፣ በውስጥ መስመርም እንደዚህ አይነት ችግር ሳትገልጹ እኔ መስማትም ስለማልችል አቅም ስለሌለ ማለት ነው። ግን በምትችሉት ደግሞ እንደ እግዚአብሔር ፈቃድ ይህንን አድርጋችሁ እንደዚህ አይነት ችግር አለብኝ ብላችሁ ብትሉ እነሱ እግዚአብሔርን በሚያመሰግኑበት ሌሊት በግላቸውም ዳዊት ውዳሴ ማርያም በሚያደርሱበት ጊዜ በጸሎታቸው ያስቧችኋል። የእናንተም ስጦታ እውን ይሆናል ማለት ነው። በእውነት እና በእምነት ያለመጠራጠር ያለ ምንታዌ ካደረጋችሁት ምልክቱን ወዲያው ነው እግዚአብሔር የሚያሳያችሁ። ግን እየተጠራጠራችሁ ከሆነ ዋጋ ስለሌለው አትልፉ። እውነቴን ነው የምላችሁ፣ አትልፉ። በጥርጥር የሚሆን ነገር ክብር አያስገኝም። መብራን የእውነቴን ነው የምነግራችሁ እንጅኮ በለው በለው ያዘው ያለ ምርጫ እንደሚቀሰቅስ ሰው በልልታ በፉከራ ብዙ ነገር ይደረጋል። እልልታው ፉከራውን ሰው ውዳሴን ወዶ ሰው በስገው ገሌንን አደረገ እንዲለው ብሎ ከሆነ ለእግዚአብሔር የሚያደርገው ለቤተ ክርስቲያን አስራት በኩራት የሚያወጣው የተራቡትን የሚያበላው ካለው መልካምና በጎ ነገር የሚያደርገው ሰው እንዲያመሰግነው ከሆነ ምን ይጠቅመዋል? ምንም አይጠቅመውም። ዋጋ የለውም፣ ኪሳራ ነው። ስለዚህ በሚያከስር ነገር ለምን ተወድቃላችሁ? በሚያተርፍ ነገር ተዋዙ ነው የምላችሁ። እና በጣም አበዘውባችሁ እህት ወንድሞቼ፣ ይቅርታ። የሚሆንላችሁ የሚቻላችሁ እንግዲህ ያቅማችሁን ተሳተፉ ለሚችሉ ሰዎችም አጋሯቸው። በምትሳተፉበት ጊዜም ሐሳባችሁን፣ ጭንቀታችሁን ለእግዚአብሔር እየነገራችሁ አድርጉ። እግዚአብሔር እንዲሞላላችሁ መብርሃን ምልጃዋ ስጦታችሁን እንዲያጣፍጥላችሁ የቅዱሳን የመላእክት፣ የጻርቃን የሰማዕታት ምልጃ ሁሉ ከእናንተ ጋር እንዲሆን የተሰጣቸው ቃል ኪዳን በእናንተ ላይ እንዲያድር በረከት እንድናገኝ እንድታገኙ፣ በእውነት በእምነት ለእግዚአብሔር ሀሳባችሁን ግለጹ። እዛ ደግሞ በጸሎተ ማርያም እንዲያስቧችሁ እኔም ደግሞ ሳደርስ እነገሌ ናቸው ይህንን ያደረጉት ብዬ ክርስትና ስማችሁን እንድሰጥ በዋትስአፕ ቴሌግራም፣ ቫይበር ላይ መልእክት አስቀምጡልኝ። በተረፈ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።